ሰዎችን ዝበኋላ ጠቀሚ። አንቺ ባለጌ፣ ቆሻሻ፣ መረን አሳዳጊ የበደለሽ ወንድ ልጅ አጠገቤ ድረሽ አትበይ፣ ከህይወቴ ውጪ ልኝ ሲልሽ የህይወት አጋር አድርገኝ፣ በጌታ እንከባከብሃለሁ፣ ፍቅር እሰጥሃለሁ። አንቺ ጌታ ውልቅ ንቅልቅል አድርጎ ያውጣሽ። እንደ አንቺ ማላይበት ቦታ የትል ድረስ። ውድ እኮ ነው ፍቅር። ልስጥ ልንከባከብ፣ የህይወት አጋር አድርገኝ። ሚስቱ ሴት ይውሰዳት። ሚስቱ ፈትቶ ነው አንቺን የህይወት አጋሩ የሚያደርግሽ ወይስ ምንድን ነው? አንቺ ሴትዮ እናት አባት አላሳደገሽም? እንዲሁ ምን አይነት ቤተሰብ ነው ያሳደገሽ? ተወልደሽ ነው ወይስ ተጥለሽ ነው የተገኘሽው ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ ሌላ እቴቴ እቴቴ፣ ማለት ነው። ከዚህ በፊት ከአንተ ጋር ብዙ ነገር ሆኛለው በከፋ ሰዓት ካጠገብ እና ስለሆንክ፣ ምን ይደረግ ምን ይባል፣ ካጠገቡ ስለሆንክ ዛሬ ትዳሩን ፈቶ ከየትም ለቃቅመህ ያመጣሃት እቺ ወንድ የጠማት ሴት ልጅ ያግባለህ የልጁ እናት እስኪ የት ይውሰ እናንተ። እኔ ትናንትና እውነት ነው ምላችሁ፣ እንደው አጠገባቸው ብሆን ሄርሜላ ሳይሆን ይሄ አቤላ የሚባል ነበረ፣ ልክ እንደ ድመት የምዘለዝለው እንዲ ይዤ የምቦጫጭቀው ማለት ነው። እውነቴን ነው የምላችሁ፣ እንዴት ደሜ እንዳፈላኝ ማለት ነው። ለማንኛውም እንግዲህ በአቤላ ንግግር ተናዶ ጋሽ አብርሃም እንግዲህ ፌን ትነቅሏል ማለት ነው። ዛሬ እንግዲህ በከባድ ነገር ነው የሚመጡልን ማለት ነው። ተዘጋጁ። ለማንኛውም ከባዱ ነገር ምንድን ነው በደንብ አድርጌ እነግራችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የቻራሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላያብዛል። እንዳላፊ እወዳችኋለሁ። ለቤቴ ወይ ለሳላ ለምሳሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላያግብርልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሻ ሸብርና የውሽሚት ቪዲዮ ነው ማለት ነው። እንግዲህ ከትላንት ወዳ በተለቀቀው ቪዲዮ የቀጠለ ነው። እንግዲህ ትላንትና የለቀቁት ማለት ነው። ከህይወቴ ውጪልኝ እኔና አንቺ ሰዎችን እየተለያየን አለሞችንን ልንገናኝ የማንችል፣ ስለዚህ አጠገቤ ድርሽ እንዳትይ፣ ስትነካው ራሱ እንዳትነክኝ እንዳትይዥኝ አላት ማለት ነው። ጭራሽ ይህን እያላት እንኳ ጭንቅላቷ ሊሰራ አልቻለም። እኔ ምለው በህይወት አጋርህ አድርገኝ በጌታ ፍቀድ ልኝና ፍቅር ልስጥ ልንከባከብ በጣም ነው። እንዲህ ወንድ የጠማሽ አንቺ ሴትዮ በጣም ነው። እንደ ኧረ እኔ የሆነ ነገር ልናገር ነበር ለአንቺ ልናገር ብዬ ደግሞ ሌላ ነገር እንዳይመጣብኝ። ወይኔ ወይኔ ወይኔ እንዶ እኮ እንዶ የሚቆጣጠረኝ ባይኖር ኖሮ እንዶ ዩቱቤን የሚከታተለው ቤተሰብ ባይኖረኝ ኖሮ አንቺ ሴትዮ እንዴት አድርጌ እንዴት አድርጌ ከአውራ ጣትሽ እስከ አናትሽ ድረስ እን የሚነዝርሽ ቃል ነበር ምነግርሽ ማለት ነው። አንቺ ውርጋጥ እኛ ደግሞ እንዳንቺ ውርጋጥ አይደለንማ። ቆጣጠረን ቤተሰብ ትዳር አለን፣ ልጆች ወልደናል። እኔ እውነቴ ነው ምላችሁ፣ እቺ ልጅ እንዴት እንዴት አድርጌ እንደምነግራት እኔ እንጃ፣ እኔ እንጃ፣ አላቅም። እኔ ሰውነቴ እንዴት እንዳደረገኝ ልነግራችሁ አልችልም። በጣም ነው ደሜን ያፈሉት እነዚህ ሁለት ውርጋጦች፣ አሳዳጊ የበደላቸው ማለት ነው። ጭራሽ በጌታ የህይወት አጋር አድርገኝ ፍቅር ሰጥቼ ልንከባከብ። አረ ጌታ ነቅሎ ያውጣሽ። የጌታ ስም መጥራት በሌለብሽ ቦታ ላይ አትጥሪው። አንቺ እርኩስ የረከሽ ማለት ነው፣ አንቺ ርካሽ፣ አንቺ ባይታዋር የሆንሽ ሴትዮ ማለት ነው። እኔ ቤተሰብ ቢኖርሽ እህት ወንድ እውነት እናት አባት ያሳደገሽ ሴት ልጅ ብትሆኝ ኖሮ ሚዲያ ላይ ካሜራ ተደቅኖ ከሁለት መቶ በላይ ከሁለት መቶ ሺህ በላይ ህዝብ የሚከታተለውን ቪዲዮ በጌታ የህይወት አጋራህ አድርገኝ ተንከባክቤ ላኑር። አፈቀርኩ እንጂ ምን አደረግኩ? ማፍቀር አጽያት ነው ወይ? ቀላል ማፍቀር ኃጢአትን ባይሆን ፍቅር የቱ ጋር ማን ማፍቀር እንዳለብሽ ለይተሽ ማወቅ አለብሽ። አሁን እኮ አንቺ ኃጢአት እኮ ነው እየሰራሽ ያለሽ ማለት ነው። አንድ ባለትዳር ወንድ። ብዙዎቻችሁ ማፍቀር ኃጢአት ነው እንዴ? ማፍቀር እንደዚህ ነው እንዴ የምትሉ ደህና ናቸው። እንዴት ናችሁ? ፍቅር እኮ ቦታው ነው ያውቃል። አንድ ባለትዳር ወንድ ልጅ ለዛውን ሚስቱ ደም ልጅ ያቀፈች እቤት ተቀምጣ ትዳርህን ፈተህ እኔን አግባኝ የህይወት አጋርህን አድርገኝ ፍቅር ሰጥቼ ተንከባክቤ ላኑር። ታዲያ ኃጢአት አይደል እንዴ ሰራችሁ? ከዚህ በላይ ኃጢአት ምን አለ? ትዳርህን ፈተህ ልጅህን ደም ልጅህን ትተህ እኔን አግባኝ ያለች ይቺ ውሻ ማለት ነው። አንቺ እውነቴን ነው የምልሽ፣ እኔ ዛሬ ሳቅም ራሱ ጠፍቶብኛል። ወላሂ ነው ምላችሁ እንዴት እንደተናድርኩ እንዲህ አንቺ ምን አይነት ባለጌ ምን አይነት እንዶ፣ ቤተሰብሽ ራሱ ልታሰድብኝ እኮ ነው። ምን አይነት ቤተሰብ ቢያሳድግሽ ነው እንደዚህ? ግን አይንሽ በጨው አጥበሽ በዚህ ልክ ወንድ ልጅ ከህይወቴ ውጪ ልኝ ካጠገቤ ድርሽ ተጸይፎሽ እንዶ እጁ እንድትይሹ ያልፈቀደልሽ ወንድ ልጅ የህይወት አጋር አድርገኝ በጌታ ብለሽ የምትለምኘው አንቺ ምን አክል ብትረክሽ ነው? ምን አክል ወንድ ቢጠማሽ ነው? በእናትሽ ምን ያክል ነው ወንድ የጠማሽ? እንደው ዋናው እንደ የጠማሽን፣ እንቺ ሴትዮ ለምን ታዳ? እንዱና ዛሬ በሳቄ ቦታ እንዶ ለቅሶ ነው የቀደመኝነት። ለምን ታዳ አደባባይ አትወጪም? ወንዶች ደፍተሽ ደፍተሽ አትይዥም። እነዚህ ቴቴዎች እንደ አብርሃም ከምትጠቀለይበት እንዲህ አጠገብሽ ያሉት እነዚህ ውረኔዎች ሰካ አግባት ብለው በግድ የሚከራከሩት ስለምን እነሱ ደፍተሽ አትይዥም? አንቺ ሴትዮ በዚህ ልክ ወንድ ልጅ ከጠማሽ ማለት ነው። በዚህ ልጅ ወንድ ልጅ በዚህ ልክ ወንድ ልጅ የጠማሽ ነገር ከሆነ ለምንድን ነው እማትይዣቸው አጠገብሽ ያሉት ማለት ነው። አንቺ ርካሽ ማለት ነው። ሌላ ወደ አቤላ ስመጣ ማለት ነው ወደ ብሩኬና ወደ አቤላ ስመጣ እናንተ ስዶች ማለት ነው። የፈለገን ጓደኛ ብትሆኑ እኔ እንደ እናንተ ጓደኛ አይቼምም፣ እንደው በታሪክም ሰምቼ ማላቅም ማለት ነው እ አፈቀር ኩህ አለች እንጂ ምን አደረገች? ምን አለች? በመጥፎ ሰዓት፣ በከፋ ሰዓት ካጠገብህ ነበረች። በዛን ሰዓት እኮ ጎትታችሁ ያመጣችሁለት ካጠገብህ ትሁን ያላችሁት እኮ እንደ ኖርማል ጓደኛ ብላችሁ እኮ ነው ያመጣችኋት። ሲቀጥልን በመጀመሪያን ስታመጧት ይሄ ነገር አብርሃም እንደተናገረው ታውቁ ነበረ ታቁ ነበረ ነግራ ነው የመጣችሁ። እናንተን ነግራ ከፍላችሁ ነው የመጣችሁ ማለት ነው። እኛ እኮ አውቀናል በዚያን ሰዓትም ማለት ነው። ገንዘብ ተቀብላችኋል ስንል እኮ በምክንያት ነው። እናንተ እርኩሶች ማለት ነው። በእርግጥ እኔ ትላንትና ማለት ነው ጋሻ ሸብር ማለት ነው፣ ፌንት የነቀልከው ለምንድን ነው? ምንድን ነው? በእርግጥ የአቤላ ንግግር አይደለም ፌንት መንቀል፣ ሌላም ነገር ያደርስ ነበረ። የአቤላ ንግግር ደም ነው የሚያፈላው ማለት ነው። በእኔ ህይወት ላይ አንተ ማዘዝ የለብህም ብላል አሸብር ማለት ነው። ማዘዝን ብቻ ሳይሆን እነዚህ ለቃቃሚዎች ማለት ነው ከህይወትህን ውልቅ አድርገ ማስወጣት አለብህ ማስወጣት አለበለዛ አፍጢመት ነው የሚደፉ ማለት ነው። እነዚህ ጓደኛ ሳይሆኑ ባላንጣህ ናቸው። እውነት ነው። ገዳዮች ማለት ነው። ትዳርህን የሚበትኑ እንዲህ እናንተ የሩታ ጥላቻ በጣም ነው እንዲህ ያለባችሁ። ሩታ እኮ እናንተ ምን ብዬ ልንገራችሁ? ሩታ እኮ የእናንተ የገቢ ምንጫችሁ ናት እኮ የእያንዳንዳችሁ ማለት ነው። አላወቃችሁትም እንጂ በሩታ ነው እዚህ ቦታ ላይ የደረሳችሁት ማለት ነው። ያልተከበርክበት ቦታ ይላል ደግሞ ደጋግሞ ማለት ነው። ይሄ ለሀጫ ማለት ነው። አንተ ንግግር እንኳ በስርዓት እንኳ የማትችል ማለት ነው። ንግግር እንኳ የንግግር ስልት እንኳ ያሳየቻችሁ ያስለመደቻችሁ ሩታ ናት። ንግግር እንኳ የማታቅ ወስላታ ማለት ነው። እንዲ በጣም ነው እንዲህ የእሷ ጥላቻ ያለብህ። በጣም ነው እንዲህ የአብርሃም ትዳርን ለመበተን የፈለግከው ማለት ነው። እንዱ ምን አስበህ ነው? እንዱ ምን አክል የእነሱ ጥላቻ ቢኖርብህ ነው በዚህ ልክ እንደዚህ። እኔ እኮ ጥሩ ነገር አለው ኮዩ እና ታዲያ ጥሩ ነገር ስላደረግህላቸው ይጨብጨብልህ አለው። አዎ እንዲጨበጨብለት ነው የሚፈልገው መሰለኝ ይህ ወራዳ ማለት ነው። እንግዲህ ዛሬ እንግዲህ ጋሻ ሸብር ሆስፒታል ገብተዋል። ፌንት ደቅሎ በውሽምቢት እግር ላይ ተደግፎ ነው እያለቃቀሰች ሆስፒታል ያስገቡት። እንግዲህ ዛሬ እውነቴ ነው የምላችሁ፣ ያው የለመድነው ነው። ምን የሚያክል ፋሻ ወይ በግንባሩ ላይ ለጥፎ ነው የሚመጣልን። እንግዲህ ጠብቁት ጠብቁት እኔ ግን በጣም ደስ ብሎኛል። እውነቴ ነው ስፈልገው የነበር ማለት ነው። እንዲ እንዲያዋርዳት ነበር የምፈልገው ከህይወቴ ውጪ እንዲላት ነበር የምፈልገው። ትላንትና ተሳክቶልናል፣ ክፍል ሁለት ተሳክቶልናል። ትላንትና ማለት ነው። ሩታዬን ወዳታለሁ ብሎ በዛን ሰት ተናግሯል። ትላንትና ደግሞ ከህይወቴ ውጪልኝ ብሏታል ማለት ነው። ለነገሩ ከህይወቴ ውጪ ልኝ ቢላትም ይቺ ወንድ የጠማት አለሌ ስለሆነች ልትወጣ አትችልም። ዛሬን ከሱ ጋር ነው የምትመጣው። ለማንኛውም ሰላማችሁ አላያብዛልኝ ባይ